በርካታ ኩነቶችና እኩነቶችን በተለይም ደግሞ የአደባባይ በዓላትን ስናከናወኑ ቆይተናል። ለሀገራችን ትልቅ ትርጉም ያለው የህዝባችንን ጨዋነት፣ እንግዳ አስተናጋጅነት፣ ስነ ስርዓት ያለው ህዝብ መሆኑ እርሰበርስ ወንድማማችነት፣ እህትማማችነት እየተጠናከረ መምጣቱ የአብሮነት ሴቶች እየዳበረ መምጣቱ አንዱ ለሌላ ያለው መልካም ስሜት ብዙዎች እንደተመኙት ሳይሆን ህዝባችን ሴቱን ጠብቆ ገልጡን አዳብሮ እጅግ መሰረት በገነባ መንገድ ያካሄድናቸው በዓላት፣ በጣም የሚያስደስቱ ናቸው። እንደምታስታውሱት በቋሙ ውስጥ ሀገራችን ለመጀመሪያ ጊዜ ያስተናገደችው የክላይመት ሰሚት ወይም ደግሞ የአየር ንብረት ለውጥ የአፍሪካም የካሪቢያንም እንዲሁም ደግሞ የዩኤን በዚህ በከተማችን ተካሂዷል። ወደ ሀያ አምስት ሺህ የሚሆኑ የውጭ እንግዶችን ተቀብለን በጥሩ ሁኔታ ማስተናገድ ይችለናል። ከዛም ቀጥሎ መስከረም አንድ ቀን የመጥባቃት እለት የወንጌላውያን አማኞች በመስቀል አደባባይ በብዙ ሺዎች የሚቆጠሩ ለአንዳች ኮሽታ ፕሮግራም አድርገው ፈጣሪ አምላክን ያመሰግኑበትን ፕሮግራም አካሄደናል። መስከረም አራት የህዳሴ ግድባችንን በድል ማጠናቀቃችንንና የጋራ አሻራችንን ያከበርንበት ሴሌብሬት ያደረግንበት ትልቅ ትዕይንት በመስቀል አደባባይ ማከናወን ችለናል። ቀጥሎ መስቀል ነው የመስቀል ደመራ በዓል። በከተማችን ከ2700 ቦታ በላይ ደመራ ተደምሮ እሳት ተለኩሶ መስቀል አደባባይ በብዙ ሺዎች በጋራ ሰለብሬት አድርገው ተደሰተው ፈጣሪ አምላክን አመስግነው አንዳንድ ኮሽታ ንጥቅ ያዝርት ሪፖርት ያልተደረገበት ድንቅ ፕሮግራም መካሄድ ችሏል። ቀጥሎ የእሬቻ ወረቀት ብኔና ወራር ስለይ ፕሮግራም ነው። በየክፍለ ከተማው በየወረዳው ጭም እንግዶችን በመቀበል ወደ መሃል ከተማው ሳይመጣ ፕሮግራም ሲካሄድ የነበረበት ነው። በእነኚ ሁሉ አንድ መሰረተ ልማት አልተበላሸ አንድ ነገር የተሰበረ ወይም ደግሞ የተዘረፈ የተሰረቀ ሌላ እንደ አሉታዊ ሪፖርት ሪፖርት የተደረገ ምንም ነገር ሳይኖረ የዛሬው ህዝብ የተሳተፈበት ፕሮግራም በሚገባ ስኬታማ በሆነ መንገድ መሳካት ችሏልና ከዚህ በላይ የሚያስደስት ነገር የለም። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። በቅድሚያ የጸጥታ አካላት ከመስከረም መግቢያ ጀምሮ እስከዛሬ ድረስ ምንም አይነት እረፍት ያላገኛቸው ሌሊትም ቀንም ስራችሁ ላይ በተጠንቀቅ ህዝባችሁን አክብራችሁ ይህ ህዝቡ የመሰከረውን እውነት ነው የምናገረውና በሚገርም ትምህርትና በሚገርም ብቃት ትጋት ኃላፊነታችሁን ተወጥታችኋልና ለእናንተ ክብር ምስጋና ይገባለን። አመሰግናቸዋል። ቀጥሎ በየበዓሉ ባለቤት ሆናችሁ በዓሉን ስትመሩ የነበራችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን አመራሮች እናንተ የሰጣችሁት አመራር ለምዕመናችሁ የሰጣችሁት ትልቅ ተልእኮና ትምህርት በዓሉም እንዲያምር ኢትዮጵያን እንዲያደርግ የኢትዮጵያን ጨዋነት ብቻ ሳይሆን ያለንን ቆንጆ እሴት ለዓለም ማሳየት እንድንችል ማድረግ ችሏል እና የእናንተም ድርሻ በጣም ትልቅ ስለሆነ ከልብ እናመሰገናችኋለን። አባ ገዳዎች፣ ሀደ ሲንቄዎች በዓሉን የሚያከብረውን ህዝብ በሚገባ መልእክታችሁን አስተላልፋችሁ ተልኮ ሰጥታችሁ በዓሉ እንደሆነ ዋና እሴቱ ላይ ትኩረት እንዲያደርግ ከእሴቱ የወጣ ምንም ነገር እንዳይደረግ በማድረግ በዓሉንም በማሳመር ህዝቡንም ወደ አንድነት በማምጣት ትልቅ ሚና ተጫውታችኋልና ከልብ እናመሰግናችኋለን። የከተማችን አመራሮች ከከተማ ማዕከል ጀምራችሁ በተለያዩ ኮሚቴዎች በመሳተፍ ድርሻችሁን የተወጣችሁ እስከ ብሎክ ድረስ ተመድባችሁ ከህዝቡ ጋር ናችሁ። ሌት ተቀን ህዝቡን በማስተባበር አባቶችን በማክበር አባገዳዎችን በማቆም ጸጥታ አካልን በመደብደብ ተቀናይተን እንድንሰራ የሰጣችሁት አመራር አፍርቶናል እና በርዱ እናመሰግናቸዋለን። ሆቴሎች እነህ በዓላት እንዲሁም ሁነቶች ለሆቴሎቻቸው ያለውን ትርጉም በሚገባ ተረድተው ሆቴላቸውን እስከ ማደስ ድረስ ነው የደረሱት። እስከ ማደስ አዳዲስ እቃዎችን እስከ መግዛት ከ30 ፐርሰንት እስከ 50 ፐርሰንት ቅናሽ በማድረግ አንዳንዶች ደግሞ በነፃ ስፖንሰር አድርገው እንግዶችን ከፍተኛ አክሮት ነው ያስተናገዱ። በተለይ የውጪ እንግዶች ተመልሰን አዲስ አበባ እስከምንመጣ እንናፍቃለን እያሉ እያሉል ነው የወጡትና እሱ ነው ተመልሶ ትልቅ ገንዘብ ትልቅ ገቢ የሚሆን። ይህንን እንግዳ ተቀባይነት ባህላችንን ብቻ ሳይሆን ለቀጣይ ቱሪዝም መስህብነት ለቀጣይ ኮንፈረንስ ትበት ለቀጣይ እውነት ስበት ትልቅ የቤት ስራ ሰጥተን ነው የሸኘ ነውና በእርግጠኝነት ሌሎችን በዓላት፣ እረቻ ብቻ አይደለም አዲስ አበባ ላይ ለማከናወን ህዝቡ እንደዚህ አይነት አብሮነትን የሚያገኝበት መድረክ ስለሆነ በትልቅ ናፍቆት የሚጠባበቀው ነው የሚሆነው። ይህንን አጠናክረን እንቀጥላለን። ይህንን ስራ ብቻችን አልሰራንም። ከኦሮሚያ ክልል ጋር ደግሞ በሁለቱም በዓላት ድንበር ሼር ስለምናደርግ ህዝቡ አብሮ ስለሚኖር፣ በተለያየ መንገድ በጋራ መስራት መቀናጀት የግድ አስፈላጊ ነበርና የኦሮሚያም ጸጥታ አካላት እንዲሁም ደግሞ የፖለቲካ አመራር በተለይም ደግሞ አዲስ አበባ ዙሪያ ያለው ሸገር ሲቲ በሁሉም ክፍለ ከተሞች ተደራጅታችሁ በጋራ ተናባችሁ እንዳንድ አመራር ለአንድ ዓላማ አንድ ህዝብን እንደሚመራ ተናባቸው ስለሰራችሁ፣ ከልብ እናመሰግናችኋለን። እንግዲህ የሚያምርብን እንዲህ ነው። ከዚህ የምንማረው በአጠቃላይ በዚህ ሂደት ያገኘናቸውን ውጤቶች ቀምረን የበለጠ ማሳደግ፣ የበለጠ ከዚህ በላይ ማዳበር፣ ከድህነት ለመውጣት መጠቀም፣ ህዝባችንን አስተባብረን በፍጥነት በዓለም ላይ ዝቅ ካደረገን ድህነት ለመውጣት መምራት ይገባል። ህዝቡም እኛ በሚገባ ከመራረና ኃላፊነታችንን ከተወጣን ህዝቡ እኛን ሊከተለ ያየነው ይሄ እንደምታውቁት በክላይሜት ቼንጅ በአየር ንብረት ጉባኤ ላይ ማለት ነው። በሬቻ ላይም በርካታ እንግዶች ሆቴል ያስፈልጋቸዋል። በአገራችን ለመስቀልም ለአዲስ ዓመትም ነበረ፣ የክረምቱን ጫና ነበረ። ህዝቡን በደንብ ምን ማድረግ እንዳለበት ግልጽ ተልኮ ስለሰጠን፣ ግልጽነት ስለተፈጠረ ብቻ ታውቆ ሳይሆን አወያይተን አሳምነን በክብር ስለመራ ነው። ይህንን ክረምት ህዝቡ የኑሮ ጫና እንዳይደርስበት በርካቶች ተባብረዋል። በዓላቶቹ ላይ ምርቶቻቸውን በማቅረብ የኢንዱስትሪ ምርቶች፣ የሆቴል አገልግሎቶች፣ የተለያዩ የትራንስፖርት አገልግሎቶች በየቦታው እንግዶችን በማስተናገድ ህዝቡ የተወጣው ሚና በማንም ሊተካ የማይችል ለአዲስ አበባ ነዋሪዎች ትልቅ ክብር፣ ትልቅ ምስጋና ይገባልና ሁላችንም በጋራ ሆነን እናስብ ለሀገራችን ኢትዮጵያ የሚበጃት። የሚሆናትም የሚያሳድጋትም የሚያለቃትም ይሄ ነው። ህዝቦቿ በአንድ ስሜት ተከባብረው ተፈቃቅደው በወንድማማችነት አብረው ሲቆሙ ያሉን ባህል፣ ትውፊት፣ እሴት ሌላው የኔ ብሎ ሲያከብር ወይም ደግሞ እንኳን አደረሰ ብሎ ሲያከብርለት ወይም ሲደግፈው መልካም ስሜቱን ሲገልጽለት እንዲሁም በዛው ልክ ደግሞ ተባብሮ በጋራ ሲያለማ እጅግ በጣም ለሀገራችን ትርጉም ያለው ለውጥ ማምጣት የሚችል ነው። እንደምታወቁት ስኬታማ ወቅት ናቸው። ነይቶ ወቅቶች በጋራ በልማት ላይ በመረባረባችን በብዙ ፈተናዎች ውስጥ ህዳሴን መገደብ ችለናል። ትውልድ ሲያንጎራሩበት ሲያለቃቅስበት ሲወቅሰው ሲያማሩ ቁጭቱን ሲገልጽ ከትውልድ ትውልድ የቤት ስራ ሲሰጥ የነበረበትን ይሄ ትውልድ ብዙ ነገር ሲባልበትና ብዙ ፈተና በተለያየ መንገድ እያጋጠመው ሳይበገር ህዳሴን መገደብ ችሏል። በሁለተኛ ደረጃ በታሪካችን ለመጀመሪያ ጊዜ የተፈጥሮ ጋዝ ማውጣት ችለናል። አዳዲሶቹ ደግሞ ጀምረናል። እነዚህ በዓላት ላይ የታየው የወንድማማችነት የአብሮነትና የመከባበር ስሜት ደግሞ ወደፊት ምን ልንሰራ እንደምንችል ነግረውናል። ኢትዮጵያውያን ለሚበጃቸው ነገር ጆሮ ሰጥተው፣ ጊዜ ሰጥተው ልባቸውን ለዛ ክፍት አድርገው አብሮ መቆምን እያዳበሩ እንደመጡ ብቻ ሳይሆን በአቋም እንደውም አይተንበታል። በድጋሚ ኃላፊነታችሁን መወጣት ብቻ ሳይሆን ከዛ በላይ ራሳችሁን በመስጠት ስለሰራችሁና ስላሳካችሁ ከልቤ እጅግ አድርጌ አመሰግናለሁ። ተራ የኢትዮጵያ ራሶች